እና በጣም በጣም በፍጥነት ቦርጭ ለመቀነስ የምትፈልጉ ከሆነ ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ወደ ተከበራችሁ እህቶቼ እንዴት ናችሁ? ወደምናችሁ ወላችው ቦርጭ ለመቀነስ የምትፈልጉ ኑስ ካፌ በዚህ ማንኪያ እና በፍጥነት መቀነስ ለምትፈልጉ እህቶቼ እንደዚህ ሎሚ ያደርግበታል። ከዛ ለስንት ደቂቃ እንተከተከዋለሁ መሰላችሁ? ግን ግማሽ የሚበቂ ነበረ። ግን ይሄ ማታ እናደርገዋለሁ። ማስክ ከሙን ጋር ተክትኬ ጠጣዋለሁ ማለት ነው። አሁን ሮትን ጾመኛ ስለሆንኩኝ እኔ ባዶ ሆዴ የምጠጣው ማለት ነው። ግን የምትችሉ ከሆነ ነው እንጂ የማትችሉ ከሆነ አይመከርም። ያው ይሄ ነው፣ እስካፌ ማለት ይሄ ነው የሞቀው ውሃ ከዛ ያው እዚህ ጋ እንተፈትከዋለሁ እና ስለዚህ አንዳንድ ነገር ልበላችሁ፣ እጅግ በጣም አሪፍ እጅግ በጣም በጣም ከምነግራችሁ በላይ ይሄ ውፍረት ቦርጭ፣ በተለይ ቦርጭ ቦርጭ ላለባቸው እህቶቼ ቦርጭ ለመቀነስ በጣም ይረዳቸዋል። በጣም ከምነግራችሁ በላይ እኔ ይሄን ይጠቀማለሁ፣ ማታ ይሄን ጠዋት ደግሞ ኔስካፌ የምጠቀምበት እኔ አልሐምዱልላህ፣ ወላይ ከበፊቱ አልሐምዱልላህ ረብል አለሚን፣ ወላይ ሰዎች ራሱ በመጣሁበት ሰዓት ወይኔ፣ እንዳውም ትች ትችለሽ ሰሪያለሽ ምናምን ራሱ አላሉም ነበር፣ ውፍረቴ ማለት ነው። እና ከዛ አልሐምዱልላህ፣ ወላይ ሴትዮዋ ሰበብ ሆነች። ሴትዮዋ ለምንድ ነው እንደዚህ እንደዚህ ማትጠቀሚ ምናምን አለችኝ። መጠቀም ጀምር እኮ ኔስካፌውንም ከምኑንም ዝንጅብሉንም የቡና ግሽሩንም ሁሉንም አጠቃለሉኝ ማለት ነው። ከዛ ይሄው እንደዚህ አድርጌ ጠቀመዋለሁ። ከዛ ሴትዮዋ መጨረሻ ምን አለችኝ? ለምንድነው ከሞን ምናምን ማትጠቀሙኝ እና ከሞን በጣም ይረዳሻ ምናምን አለችኝ። እኔ በነገራችን ላይ እንደዚህ የተካበደ ውፈት ያለ የታች ነበረ። አልሐምዱሊላ በአሁኑ ሰዓት እኔ አሁን እታች መቀነስም አልፈልግም። አልሐምዱሊላ ደግሞ ከሙሉ ሰውነታቸው ቀለል ለማድረግ ስሜት አለው። በተለይ ይሄ ስለ ከሙሉ ላውራቸው፣ ከሙሉ ማወቅ የምትፈልጉ ከሆነ አይ ፍሬ ዋና ቅ የምትሉኝ ከሆነ ነገ በአዲስ ቪዲዮ አሳያቸዋለሁ። በእንደ አዲስ ማለት ነው እንዴት እንደምሰራው ከሙሉ ማለት ነው እና ለምን አትጠቀም? ያለችኝ ተጠቀምኩት ተጠቀምኩት ለ15 ቀን ከተጠቀምኩት ማለት ነው። አይ የራሴ ለውጥ ሳላሳይ ደግሞ ሚዲያ ላይ ማውጣት የለብኝም አልኩኝ። ቲክቶክ ከፈትኩኝ። ቲክቶክ ከከፈትኩ እውነት በራሴ ለውጥ አየሁበት፣ መጠቀም ጀመርኩ። ከዛ በኋላ ይሄ ማለት ነው ይሄ ቡናው ደግሞ መጠቀም ጀመርኩ። ትንሽ ቀናቶች ናቸው፣ ቢያንስ አንድ አስር ቀን ቢሆን። ቦርጭ በጣም በጣም በጣም ቦርጭ ላለባቸው እህቶቼ እጅግ በጣም በጣም ይረዳችኋል፣ እጅግ በጣም ከምነግራችሁ በላይ። በተለይ ቦርጭ ኖሮባችሁ ሌላ ሰውነት ላይ የሌለባችሁ ማለት ነው። ወላሂ በጣም ይጠቅማል፣ ግን ችላችሁ የምትጠጡት እና ችላችሁ የምትጠቀሙት ከሆነ ነው እንጂ የማችሉ እህቶቼ መዳን ቤት ሆናችሁ በጣም ያዞራችኋል። ተጠንቀቁ፣ ለማለት ያክል ነው። እና ከተመቻችሁ ላይክ፣ ሸር አትርጉ አርጉልኝ። እወዳቸዋለሁ፣ አበረታቶኝ። እንሻላ በተለያየ ቪዲዮ ጠብቆኝ ይመጣለሁኝ። እንደዚህ አልተከተከዋለሁ። ለአምስት ደቂቃ በቂ ሆነ። ምክንያቱም ቡና የተፈጨ ምናምን የተዘጋጀው ነው ያው ሎሚ ምናምን ስላለበት ነው እንጂ እንደዚህ ማለት ነው። ተከትከዋለሁ። አልሐምዱሊላህ፣ አዛንም ሊል ነው። ያው ጾመኛ ስለሆንኩ ነው ዛሬ ቪዲዮ ያለቀቁላችሁ። ኢንሻአላህ ይሄን ቪዲዮ ቢያንስ እይታ እየታ አስር ሺህ መገኘት አለበት እና አብዛኞቻችሁ ለምን አልሰራሽም ትላንትና ምናምን ብላችሁ ነበረ እና ኢንሻላህ አልጠፋሁኝም፣ አለሁላችሁ ወላ ያለሁላችሁ። ያው አንዳንድ ነገር ውስጥ ላይምቻችሁ ይችላል። ያው ሰው ቤትም ስለምሰራ አንዳንድ ጊዜ ላይምቻችሁ ይችላል። እና እና የተንተከተከልኝ ከዛ አያችሁ እንዴት እንደሚተከተክ አረፋው ራሱ ሌላ ነው። ሙስካፌ ነው የሚመስለው። እና እዚህ ጋር እንደዚህ አድርገዋለሁ ነው። ሁለተኛ ላይ መልሰዋል ትንሽ እስከሚን ተከተፍስ ቢያንስ እስከ አምስት ደቂቃ መተከተፍ ግዴታ አለበት። የሎሚው እንትን ውህድ እስከሚያገኝ ድረስ ማለት ነው። እና ውድ እህቶቼ ታስታውስታላቸው ይሄ ሁለት ሳምንት ሆኖታ ከእኔ ጋር ማለት ነው። ውሃ እየቀየርኩኝ ጤና አዳሙ ምናምን አሁን አልቆብኛል። ጤና አዳሙ ራሱ ከቡና ጋር አደርገዋለሁ የሎሚው እንትን ሲከብደኝ የሎሚው ሽልታና የሎሚው ክብደት ምናምን ሲኖርብኝ የኖር ሎሚ ሲመረኝ ይሄ ያደርግበት ነበረ። ግን አለቀብኝ። እና ውድ እህቶቼ ወዳችኋለሁ። ከወደዳችሁት ላይክ እና ሼር አትርሱ። ጥያቄ ካላችሁ ጠይቁ።